ጠቃሚ ናቸው እና ቮኬሽናል ትሬኒንግ ካገኙ ያው ፕሮዳክቲቭ መሆን ይችላል። ስለዚህ እናንተ የተማራችሁ የአዲስ አበባ ልጆች እነዚህ አረጌ መቶችን ነው ቮኬሽናል ትምህርት መስጧቸው። አዎ እነሱን ምንድን ነው የምናደርጋቸው? መስ የሶስት ወር ስልጠና የስነ ልቦና ስልጠና እንሰጣቸው እና የሳይኮሎጂ ቴራፒ ምናምን ያገኙና ከዛ በኋላ ቮኬሽናል ትሬኒንግ ያገኛሉ። የአንድ ወር ደግሞ ዝም ብለን ኢንትሮዳክሽን ቱ ፖለቲክስ የሚል ዋን ዜሮ ዋን ክሬዲት ግማሹን እንደዛ ተምረን እንትን ያላሉትን እውቅናቸውን እንወስድባቸዋለን። ቮኬሽናል ትሬኒንግ ካልወሰደ አፕዴት ካላረገ ራሱ ከኛ ጋር አይቀጥልም። የአዲስ አበባ ልጅነቱን ሰርዝበት። እንደዚህ ካልቀጠልም ያው ቀጣዩ ከንቲባ እኔ ነኝ። ሞጣ አድቮኬት ማድረግ አለብ። ስለኔ በደምብ በስነ ስርዓት ወስጄ ነበርኩችን ማድረግ በእውነት ይሄ በጣም እውቀት ያለው ልጅ ነው። ያሬድ ማለት በጣም በጣም በጣም ጎበዝ፣ በጣም ፊደል ቆጥሯል ነው ሌላው እኮ ዝም ብሎ ያሬድ እኮ ማለት የዓለምን ኢኮኖሚ የሚተነትን ልጅ እኮ የኢትዮጵያ ዓለም ምን ትሆናለች ብሎ አስር አመት የሚተነትን ሰው ስለዚህ እውነቱን እውነቱን ይመቻችሁላችሁ እስኪ ላውርዳቸው። ሌላ ሰው አሁን እየገባ ነው። ሰው ለምን ትመቀኛላችሁ የሚለውን ዘፈን ልክፈትላችሁ። እዚህ ጋር ካለህ ታብታብ ታደርጋለህ። በሁለታትህ እስክሪኑን ደግሞ ጫን አርገ የዘ ሴንድ ሴንድ ትላለህ። እስከ መጨረሻ ሌላ ፕሮፋይል ፒክቸር ነክተ ቀስቱን፣ የሼር ምልክቱን ትልቁን ቀስት ነክተ ኮፕ ሊንክ በሚል አስር አስራ አምስት ጊዜ ታደርጋለህ። ያንተ ስራ እዚህ ውስጥ ያለ ሰው ያ ስራ ያ ገና ምንም ነገር አታደርግልኝ። ብሪጅስቶን በቄና ትቀጠቅጠዋለች ገብታው። አንዳንድ ሽማግሌዎች ደግሞ ወጣችሁ በግንቦት ሰባት ያልተሳካላችሁ ብሪጅስቶን እንስሳደሙ ደውጦ አይቻቸዋል። እንደ ደብተራ ያለ አናነሳውም ስሙን ባይዘው ይሄ ማይም። በፍጹም አንተን አንስቼ አሁንም ስምህን ማንሳት ይቅርታ። ደግሞ አንተን ተከታይ ላፍራል። አንተ ሽማግሌ አሁን ውዳቂ ቅድም ያ ኦን ፐርፖዝ ያሬድ እንዳለው ከተማ ውስጥ አረቄ ሲጠጣ ያደገ ድሮዬ በሰባ ስድስት አመቱ አሁንም ይንገዛገዛል። ቤተ ክርስቲያኑ መሄድ ነው ያለ ነው። እንደ ጎረምሳ አክስት ታደርጋለህ። አዲስ አበባ ላይ ቦሌ ላይ የማደግ ምን መሰለህ

ምን ካታችሁ፣ ብሪጅስቶን እንዴት ናት? እንዲህ ናት ብትል ምንም ልታደርጋችን፣ ትቀጠቅጣለች። ሱሪን ገልባ ነው፣ እየለበለበች ነው። አችላት፣ የማንም ግንቦቴ፣ የማንም አጋሜ ዘልዛላ፣ እድሜ ሙሉ ልጅኳሳቶሆን የኖርክ መጠህ አራዳነት ማለት እኮ ከእርግዝና መድኃኒት ወይ ፈንድቶ በስተት እየተወለድክ ማለት ነው። ቀዳልኝ ምና አረግ ሰላም፣ ሰላም እንዴት? እግዚአብሔር ይመስገን፣ እግዚአብሔር ይመስገን ብያለሁ። ይቅርታ አረግ ኦንላይን ሸርሙጣ አይመች ውረጅን። የኦንላይን ሸርሙጦች አትምጡ። መልኳን እንደዚህ አርገ እንዲሁን የምትነሳ ሴት ከኋሏ የተቀደደች ቀሚስ አርጋ ወክ የምታረግ ሴት ካየ በሉኝ ነው አልጋ ላይ ጣሉኝ ነው፣ ሌላ ነገር የለውም። ጥፍሯን ቀጥላ የምትመጣ ሴት፣ ፀጉር ቀጥላ ካያ ቁንጅናዋ በላይ ሌላ ቁንጅና ጨምራ ወንዶች እንዲያረጓት የዝሙት አትራክሽን ለማድረግ የምትንቀሳቀስ መሀይም የማጠቅም ደደብ ነች ብዬ ነግራል። አሁን እያየን ያለ ነው። ከኋላ ስንት ቀሚስ አድርጎ የሚሄድ ሴት ብቻ ነው እያየን ያለ ነው። ፀጉን አስረ እንዲሚል ሴት ካየ ሸርሙጣ መለኮ ነው መለኮ ብዬዋል። ጠቅ አይጠቅምም። አሁን ሶሻል ሚዲያ ላይ ጊፍት ሁሉም ይሰበስቧል። ማይሞች ነች በጻፍ አንድ ቤት ከጊፍት ተማሪ ለነፃነት ሲታገኝ አሁን የምታያቸው ቪዲዮ ላይ ወጥተው ጌጣቸውን የሚያሳዩ ምናምን ይሄ ምግብ ይሄንን ያደጉበትን ረሀብተኞች እየበሉ ሲሳደቡ የሚውሉ በክቶች ናቸው። ያ ሴቶች አሉ። ሴት ልጅ መደበቅ ነው ያለብ። ሴት ልጅ ለራሷ ክብር መሰት ያለ። ሴት ልጅ በተፈጥሯ ነገር ማመንና መኩራት ነው ያለ። የተሰነጠቀ ቀሚስ እየታየ አድርጋ ከሄደች የውስጥ ግልገል ፓንቷ ከታየ፣ እሷም ሸርሞታለች። ኦንላይን ወይም ደግሞ መሬት ላይ ኑ አድርጉኝ እያለች ወንዶችን የምትቀሰቅስ ግፈኛለች። ችና መንዝራ ትውልድ አልፈልጋት። ጭኗን እያሳየች እንዲህ ብላ ከተቀመጠች አንድ ልጅ ከታች ጉርድ ቀሚስ አድርጋ እንደ ፕሮቴስታንት ሴቶች በሉ፣ ይህ ነው ማስታወቂያ። ጥፍሯን አንድ ልጅ ቀጥላ ከመጣች እየጠቆለን ለመንች ኢንተርቪው ካደረገች ማስታወቂያ እየሰራች ነው። ሀብታሞች እንዲያደርጓት የሆኑ ጎበዝ ጀግና ጎበዝ አስስቶች እንዲደበድቧት የፈቀደች ማይም በዚህ ነው ማያት እና እንደዚህ እየመጣሽ ሞጣ ሰላም ነው ወይ? ሞጣ ፊትሽ አሁን አስጠላኝ። ሰላም ሰላም፣ ሁሉ ሰላም ሞጣዬ እንዴት ነው? በመጀመሪያ በጣም አደንቃለሁ። እና ቀጥል ቀጥል ወረድክ። አንዳንድ ሴቶች ደግሞ ለአማራ እናገራለን ብለው ይመጣሉ። አምስት ሰው ሽር ታደርጋለን ብርቱ ካን ተመስገለን ስለምትባል ልጅ ተናገረ ይህ ልጅ ናት የሀገሬ ልጅ ናት ዩኒቨርሲቲ ተማሪ አይደለችም አብይን መቃወም ሌላ ጉዳይ ነው ብልጽግናን መቃወም ሌላ ጉዳይ ነው ያልሆነ ነገር ግን ይዛችሁ የገበሬ ልጆች ድንች መኮትኮስ ሲገባችሁ ፖለቲካ ውስጥ ገባን ብላችሁ አማራ አለ በቃ የሚፈልጋትን ነገር ይዛችሁ አረንጓዴ ቢጫ ቀይ ፎታ ሲታረጉና የተመለከቷት ይቺ ልጅ አብይ አመድ የትንገደበቃ ሲያመጣት ሰዎች እኮ ከሞት የተረፈ አይደለችም? የእኛ ቀበሌ ከተማ ልጅ ናት። ብርቱካን ተመስገን ከበደትበት አይደለችም? ለምን አባታችን ነው የምትወሹ? ከዩኒቨርሲቲ ጡቷን ተቆርጣ የተረፈች ልጅ አይደለችም? ሺዝ ጎጃ አማራ የእኛ ስፍር ልጅ ናት። ለምን መጣች? የቤት ሰዎች ለምን አመጣች ነው ለማዛ ሙሐመድ ምን ሰሩባት? ውዶ ነው።